ስጥልን የተከበራችሁና የተወደዳችሁ የኢትዮ ከረም ቤተሰቦቻችን፣ እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመ ጀምረናል። በቅድሚያ ርዕሰ ዜናዎቹን እነግራችኋለን። አብራችሁን ቆዩ። በጋዛ የጦር አውድማ ከሆነች ሁለት ዓመት ሊሞላት እየተቃረበ ነው። ከሁለት ሚሊዮን በላይ የሚሆኑ ነዋሪ በጦርነት ሰዓት እየተለበለቡ በረሃብ እየተሰቃዩ ይገኛል። እስራኤል እያካሄደች ባለው የምድርና የባህር የአየር ጥቃት የጋዛ አብዛኛው ክፍል ወድሟል። ነዋሪዎች

በድንኳን ውስጥ እየኖሩ ባሉበት ሁኔታ ባለፈው የካቲት ትራምፕ ያልተጠበቀና አዲስ ሀሳብ አቅርበው ነበር። በዚህም ጉዳይ ምን አዲስ አለ የሚለውንም በዜና ትንታኔያችን አካተናል። እንዲሁም አሁን በተሰማው ዜና በጋዛ ሰላም ወርዷል፣ የሐማስ አባላት ምህረት እንዲደረግላቸው ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መግለጫ ሰጥተዋል። በዚህም በጋዛው ሀያ አንድ ነጥብ የጋዛ ዕቅድ ምን ይመስላል የሚለውንም እንዲሁም በእስራኤል ዋና ከተማ ላይ ቴል አቪቭ የእስራኤል ዜጎች ሰላማዊ ሰልፍ ማድረጋቸውን ትራምፕ የሰላም አምባሳደር ሲሉ ጠርቷቸዋል። በዚህም ያጠነጠነ የዜና ትንታኔያችን ይዘን ቀርበናል። ቆይታቸው ሁሉንም የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ጋዛ የጦር አውድማ ከሆነች እነሆ ሁለት ዓመት ሊሞላት እየተቃረበ ነው። ከሁለት ሚሊዮን በላይ የሚሆኑ ነዋሪዋ በጦር እሳት እየተለበለበ በረሃብ እየተሰቃየ ይገኛል። እስራኤል እያካሄደች ባለው የምድርና የባህር የአየር ጥቃት የጋዛ አብዛኛው ክፍል ወድሟል። ነዋሪዎቹ በፍርስራሽ እና በድንኳን እየኖሩ ባለበት ሁኔታ ባለፈው የካቲት ትራምፕ ያልተጠበቀና አዲስ ሀሳብ አቅርበው ነበር። ፕሬዝዳንቱ በጋዛ የሚካሄደው ጦርነት ለማብቃት በሚል አገራቸው አሜሪካ ጋዛን በቁጥጥር ስር አድርጋ መልሳ በመገንባት ቅንጡ ኖሪያና የመዝነኛ ስፍራ እንደምታደርግ በይፋ ካሳወቁ በኋላ ጉዳዩ መነጋገሪያ ሆኗል። በዚህም ሂደት በጦርነቱ የተጎሳቆሉ የጋዛ ነዋሪዎች አካባቢውን ለቀው ወደ ሌላ ሀገር እንዲሰፍሩ እንደሚደረግና የመመለስ መብት እንደሌላቸውም ተናግረው ነበር። ይህም የጋዛ ከፍልስጤማዊ ይዞታነት በማውጣት ዜጎቹን ስደተኛ የሚያደርግ ነው የሚል ተቃውሞ ቀርቦበታል። ይህም የትራምፕ ሀሳብ በመካከለኛው ምስራቅ የአሜሪካ ወዳጅ የሆነችው ሀገራት ጨምሮ የተባበሩ መንግስታት ድርጅት ሳይቀር ያወገዙት ነገር ሆኖባቸዋል። የእስራኤሉ ጠቅላይ ቤንጃሚን ኔታንያሁ ግን እቅዱን አድንቀው እንደሚደግፉ ገልጸዋል። በዓለም ታሪክ ውስጥ ተጠቃሽ ሚና ባለው የመካከለኛው ምስራቅ ውስጥ ያላቸው ጋዛ ስርጥ የ45 ኪሎ ሜትር ዝመትና የ10 ኪሎ ሜትር ስፋት አላት። በሰሜን ምስራቅ ከእስራኤልና በደቡብ ከግብፅ እንዲሁም ከምዕራውያን ሜዲተራኒያን ባህር ያዋስኗታል። የግብፅ ፈርዖችና ባቢሎኒያ፣ ፍልስጤማያን፣ ታላቅ ኤሌክሳንደርና ሌሎች አካባቢን ለመቆጣጠር ተፋልመዋል። በኋላም ሮሚያን፣ ሞንጎሌና የመስቀል ጦረኛና የሙስሊም ሰራዊቶችን ጋዛን ወረው ነበር በ16ኛው ክፍለ ዘመን አንስቶ እስከ አውሮፓ 1917 ድረስ ጋዛ ኦቶማን ቱርክ ግዛት መንግስት አካል ሆና ቆይታለች። በአንደኛው የዓለም ጦርነት ማብቂያ ጋር ጋዛ በብሪታንያ ወታደሮች ቁጥጥር ስር ወርቃ ከቀረው የፍልስጤም ግዛት ጋር ከብሪታንያ ስር ስትተዳደር ነበር። ከዚያም በኋላ ጋዛ ከብሪታንያ እጅ ወጥታ በግብጽ ቀጥሎም በእስራኤል ቁጥጥር ስር እንዲሁም ፍልስጤም አስተዳደር ውስጥ ቆይታለች። በአሁኑ የጦር የጦራው ድማ የሆነችው ጋዛ በአጥር ተከባ አብዛኛው ስደተኛ የሆኑት የ2.3 ሚሊዮን ፍልስጤማያ መኖሪያ ናት። ከብሪታንያ ቀጥላ ጋዛን በወረራ ይዛ የነበረችው ግብጽ የነበረች ሲሆን በ1967 በእስራኤልና በአረብ ሀገራ መካከል የተካሄደ ስድስት ቀን ጦርነት ተከትሎ እስራኤል እጅ ገብታ ቆይታለች። ምንም እንኳ እስራኤል ደርፕ አቆጣጠር በ2005 የሁዲስ ሰፈራዎች አፍርሳ ሰራዊቷን ብታስወጣም አጥር ገንብታ ከአየር ከምድርና የባህር መግቢያ መውጫዋን ዘግታ በጥብቅ ቁጥጥር ስር አድርጋት ቆይታለች። ከሁለት ሚሊዮን በላይ ህዝብ መኖሪያ የሆነችው ጋዛ የሐማስና የእስራኤል ጦርነት ከተጀመረ መስከረም 26 2016 ስድስት ዓመተ ምህረት ወዲህ ነዋሪዎች ቁጥር በስድስት በመቶ መቀነሱን የሮይተርስ ዘገባ ያመለክታል። ለዚህም ምክንያቱ ከመቶ ሺህ በላይ የሚሆኑ ሰዎች ጦርነት በመሸሽ የግዛቲቱን ለቀው ሲወጡ ወደ ስልሳ ሺህ የሚልቁ ደግሞ ጦርነት ሳቢያ ሞተዋል ተብሎ እንደሚታመን የፍልስጤም ስታቲ ጽፈት ቤት ገልጿል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የካቲት ላይ ዋሽንግተን በጎበኙበት ወቅት ከፕሬዚዳንት ትራምፕ ጋር ተነጋግረው ነበር። የትራምፕ እቅድ እስራኤል ባካሄደ ወታደራዊ ዘመታ አብዛኛውን ክፍሏ የወደመ ጋዛ በአሁኑ ወቅት ፍርስራሽ ክምር ሆናለች። የመኖሪያ ያለው የህንፃ ተቋምና ሌሎች መሰረተ ልማቶቿ በእስራኤል አየርና ና ከባድ መሳሪያ ጥቃት ወርሟል። ጦርነቱ በመሸሽ እዚያው ጋዜያ ውስጥ በፍርስራሽ ስር እና በድንኳኖች ውስጥ የሚኖሩ የጋዛ ነዋሪዎች ጦርነቱ ቆሞ ሰላማዊ ኑሯቸው የሚቀጥልበትን ጊዜ እየተጠባበቁ ነው። ነገር ግን አሜሪካና እስራኤል የጋዛ ነዋሪዎች ወደ ሌላ አገር ማዘዋር እቅድ ፍላጎት እንዳላቸው ይፋ አድርገዋል። በተለይ ባለፈው ጥር መጨረሻ ላይ ትራምፕ ይፋ ያደረጉትን ሀሳብ ብዙ እያነጋገረ ነው። ጋዛን ከእስራኤል በመረከቧ ነዋሪዎቿን አስወጥታ ቅንጡ የባህር ዳርቻ የመኖሪያ ያና መዝናኛ ስፍራ የማድረግ እቅድ እንዳላቸው ፕሬዝዳንቱ አሳውቀዋል። የትራምፕ እቅድ የጋዛ የተራረፉ ግንባታና ፍርስራሽ ብቻ ሳይሆን ለሁለት ሚሊዮን በላይ የሚሆኑ ነዋሪ ከጊዜያት በማፈናቀል በተለያዩ ሀገር ውስጥ ማስፈር በዓመታት መልሶ ግንባታ ጋዛን ከስር ከመሰረቷ መቀየር ነው ብለዋል። ፍልስጤሚያን ከጋዛ መንቀል የሚለው ሀሳብ የተባበሩት መንግስታት ድርጅት ጨምሮ የተለያዩ ሀገራት ተቃውሞ ገጥሞታል። እቅዱ በጦርነቱ ከተጎሳቆሉ ጋዛውያን የዘር ማጽዳት ወንጀል ነው በማለት የመብት ተሟጋቾች ድምፅ እያሰሙ ነው። ባለፈው ጥር የወጣ የተባበሩት መንግስታት ድርጅት ሪፖርት እንደሚያመለክተው እየተካሄደ ባለው ጦርነት በጋዛ ውስጥ ካሉ ቤቶች ዘጠና በመቶ በላይ የሚሆኑ ጉዳት ደርሶባቸዋል ወይንም ወድመዋል። ከግዛቲቱ ነዋሪዎች መካከል አንድ ነጥብ ዘጠኝ ሚሊዮን የሚሆኑ ተፈናቃይ ሆነዋል። የጋዛ ነዋሪዎች ወዴት ይሄዳሉ? በፕሬዚዳንት ትራምፕ እቅድ መሰረት ጋዛ ወደ ቅንጡ ባህር ዳርቻ መዝናኛ ስፍራ ለመቀየር ነዋሪዎቹ በግብፅና ዮርዳኖስ እንደሚሰፍሩ የተነገረ ሲሆን ኋላም ላይም ሌሎች ሀገራት ስም ተካተዋል። የእስራኤል የገንዘብ ሚኒስትር ቤዛሊ ስሞትሪች የፍልስጤማውያን ለማስፈር የሚያስችሉ ሀገራት የመለየት ስራ እየተከናወነ መሆኑን ባለፈው መጋቢት ወር ከመግለጽ ከመግለጻቸው በተጨማሪ ይህን ስራ የሚከታተል ትልቅ ክፍል በእስራኤል የመከላከያ ሚኒስቴር ውስጥ እየተዘጋጀ ነው ብለው ነበር። የጋዛ ነዋሪዎች ወደ ሌላ ሀገር የማዘዋወር እቅድ ከተሰማ በኋላ አሜሪካና እስራኤል ስራ መጀመራቸውን አሶሴትድ ፕረስ የሀገሪቱ ባለስልጣን ጠቅሶ ዘግቧል። ለዚህም ተግባርም አሜሪካና እስራኤል የሱዳን ሶማሌና፣ ነጻ ነጽ አገር እያወጀች የሶማሌላንድ ባለስልጣን ማነጋገራቸውን ኤፕ ከዲፕሎማቲክ ምንጮች መረጃ ማገኘው ገልጾ ነበር። ከገዛ የሚነሱ ፍልስጤማውያን ተቀብለው የሚያሰፍሩ ሀገራት እስራኤል አሜሪካ የገንዘብ ዲፕሎማሲና የደህንነት ድጋፍ እንደሚሰጡም እየተነገረ ነው። ሁለት የሱዳን ባለስልጣናት ለአልጀዚራ እንዳረጋገጡት የትራምፕ አስተዳደር ከፈጥኖ ደራሽ ኃይል ጋር እየተዋጋ ያለው ወታደራዊ መንግስት ፍልስጤን በተመለከተ አነጋግሯል። በዚህም ወታደራዊ መልሶ ግንባታና ሌሎች ድጋፍ ለመስጠት እንደሚፈልግም አሳውቋል። ነገር ግን ሱዳን የቀረበላትን ሀሳብ ወዲያውኑ ውድቅ እንዳደረገ ባለስልጣኑ የተናገረ ሲሆን ጉዳዩ መልሶ አልተነሳም። ኢትዮጵያ ስለ ፍልስጢሞ ወደ ሀገሯ የማስፈረቀር ምንት ሊሆን በጋዛ አሁን ሰላም ወርዷል። የሐማስ አባላት ምህረት ይደረግላቸውም ሲሉም ትራምፕ ተናግረዋል። ኔታንያሁ በትራምፕ የሰላም እቅድ መስማማታቸውን የአሜሪካው ፕሬዝዳንት ማረጋገጣቸው ተነግረዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ፣ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በጋዛ ሰላም ለመፍጠር ባቀዱት እቅድ ሰኞ በዋይት ሃውስ ያደረጉትን ስብሰባ ተከትሎ መስማማታቸው ተገልጿል። ትራምፕ ዋይት ሃውስ ጋዜጣዊ መግለጫ ምን አሉ? ትራምፕ ከተኩስ አቁም ስምምነት በኋላ አሜሪካና እስራኤል ድህን ላይ ተሳታፊ እንደምትሆን ተናግረዋል። ፕሬዝዳንቱ ስምምነታቸውን በሐማስ ተቀባይነት ካገኘ በህይወት ያሉና የሞቱ ታጋቾች በሙሉ ወዲያውኑ እንደሚለቀቁ ተናግረዋል። ትራምፕ ጦርነቱ ራሳቸው ለማቆም አስበውና ሀማስ ይህንም ማድረግ እንደሚፈልግ እየሰማ ነው ብለዋል። ሀማስ እስራኤል የተስማማቸው ስምምነቱን ውድቅ ካደረገ ሀማስ ለማጥፋት አሜሪካ እስራኤል ድጋፍ እንደሚሰጥም ጠቁመዋል። ሁሉም ሰው ተቀብሏል። እነሱ ብቻ ናቸው የቀሩትና ሀማስ ስምምነቱን ውድቅ ካደረገው እንደምታውቁት፣ ቢቢ እወደዋለሁ። እስራኤል ለምታደርገው ለማድረግ ሙሉ ድጋፍ አለው ነገር ግን ሀማስ አዎንታ መልስ እንደሚኖረው ይሰማኛል ብለዋል። ትራምፕ ከኔታንያሁ ጎን ቆመው ስምምነቱን የአረብ ሀገራት የሚያሳትፍ በመሆኑ በመካከለኛው ስራ ሰፊ ሰላም ለማምጣት የሚያግዝ ነው ብለውታል። የትራምፕ እቅድ ምንድነው? ትራምፕ የእስራኤል ላይ ሀማስ ጦርን ለማስቆም እቅዳቸው ይፋ አድርገዋል። በተለይ እስራኤል ይህንን ስምምነት ይፋት በተቀበለች በሰባ ሁለት ሰዓት ውስጥ በህይወት ያሉና የሞቱ ታጋች ሙሉ በሙሉ እንደሚመለሱ መግለጫው አሳውቋል። የተለቀቀው መግለጫ ጋዛ ለጎረቤቶቿ ስጋት በማይፈጠር በአሸባሪነት የጸዳይ ቀጠና ትሆናለች ሲሉ ክልሉ ከበቂ በላይ መከራ ለደረሰባቸው ጋዛ ዜጎች እንደገና ይገነባል ብለዋል። ሁለቱም ወገኖች ከዚህ ሀሳብ ከተስማሙ ጦርነት ወዲያውኑ ያበቃል። ሁሉም ታጋቾች ከተመለሱ በኋላም በሰላም አብሮ ለመኖር መሳሪያቸው ለማስፈታት የወሰኑት ሀማስ አባላት ምሕረት ይደረግላቸዋል። ጋዛን ለቀው ለመውጣት የሚፈልጉ የሐማስ አባላት ወደ ተቀባይ አገሮች በሰላም እንዲገቡ ይደረጋል ሲሉም መናገራቸውን የዘገበው ጀሩሳሌም ፖስት ነው። ታው ፕሬዝዳንት ዶናልድ ትራምፕ ባለ 21 ነጥብ የጋዛ እቅድ ምን ነበር? ጋዛ በአክራሪነትና ከሽብር የጸዳች ክልል ትሆናለች፣ ካጎራቢያቸውን ግዛት ስጋት የማትፈጥር ማድረግ። በሁለተኛ ጋዛ በመልሶ ግንባታ ጥረቶች ለህዝቧ ጥቅም እንደገና እንድትሰራ ማስቻል። እቅዱን በሁለቱም ወገኖች ከተቀበሉ ጦርነት ወዲያውኑ ለማቆም እስራኤል ወታደሮች እንቅስቃሴ አቁመው ቀስ በቀስ ጋዛ ለቀው እንደወጡ እስራኤል ስምምነቱን በይፋ ከተቀበለች በአርባ ስምንት ሰዓት ውስጥ በህይወት ያሉና የሞቱ ታጋቾች በሙሉ እንድትመልስ። ታጋቾች ከተመለሱ በኋላ እስራኤል በመቶ የሚቆጠሩ ፍልስጤማ እስረኞ እንድትፈታ አንዳንዶቹ እድሜ ዘመናቸው የሚያ ተቃውሟሉ የታሰሩ ጋዜያን ፍልስጤማውያን አካላት ትፈታለች በሰላም አብረው ለመኖር ቃል የገቡ ሀማስ አባላት ምህረት እንዲደረግላቸው ጋዛ ለቀው መውጣት የሚፈልጉ ወደ ውጭ ሀገር በሰላም ማለፍ እንዲችሉ መፍቀድ እርዳታ ወደ ጋዛ ቢያንስ በቀን ስድስት መቶ ጭነት መኪኖች መለኪያ በጃንዋሪ 2025 ስምምነቱ መሰረት እንዲሁም መሰረተ ልማት እንደገና ይገነባል ወይም ፍርስራሹ ለማስወገድ የእርዳታ ስርጭት ከእስራኤልና ከሀማስ ምንም አይነት ጣልቃ ገብነት ሳይኖር መከናወን ማስቻል ዩኤንና ሬድ ክሮስ ወይም ቀይ መስቀል ወይም በገለልተኛ ድርጅት በኩል እንዲደርስ ለማድረግ በጋዛ መጀመሪያ የሚተዳደረው ፍልስጤሚያ ቴክኖሎጂ ጊዜያዊ ሽግግር መንግስት ሲሆን ዩኤስ፣ አረብና አውሮፓ ሀገራት በመመካከል በተፈጠረው አዲስ ዓለም አቀፋዊ አካል ቁጥር ስር እንዲትሆን በዘመናዊና የመካከለኛው ምስራቅ ከተሞች ልምድ ያላቸው ባለሙያዎች በማምጣት ጋዛን እንደገና ለመገንባት ኢኮኖሚ ቅር ማዘጋጀት፣ ልዩ ኢኮኖሚ ዞን ወይም ከተቀነሰ ታሪፍ ጋር ምቹ የመዳረሻ ውሎት ከተሳፋሪ ጋር ድርድር ማድረግ፣ ማንም ጋዛ ለቆ ለመውጣት አይገደድም። በመልቀቅ የመረጡትን ኋላ ሊመልሱ ይችላሉ። ጋዛ እዛውን እንዲቆዩ የተሻለ ህይወት እንዲገነቡ ይበረታታል። ሐማስ ምንም አይነት አስተዳደር ሚና አይኖረው። ምንም አይነት አጸያፊ ወታደራዊ መሰረተ ልማት ለምሳሌ ዋሻ አይገነባም ወይም አይጠቀምም። የክልል አጋሮች በጋዛ ውስጥ ባሉ አጀንዳ መከበራቸውን ለማረጋገጥ አደጋዎች ለመከላከል የደህንነት ዋስትና ይሰጣቸዋል። ዩናይትስ አረቢ ዓለም አቀፋዊ አጋሮች በመተባበር ደህንን ለመከታተል ፍልስጤማውያን ፖሊስ ለማሰልጠን ጊዜያዊ የአለም አቀፍም ማረጋጋት ኃይል በጋዛ ያሰፍራል። እስራኤል ጋዛን አትጨምርም ወይም በቋሚነት አትይዝም። አዲስ የጸጥታ ኃይሎች ሲቆጣጠሩ፣ ቀስ በቀስ ግዛታቸውን ያስረክባሉ። ሐማስ ውድቅ ካደረጉ ወይም ካዘገዩ እቅዱ የእስራኤል መከላከያ ሰራዊት አይዲኤፍ መረጋጋት ኃይል የሚያስረክብበት ከሽብርተኝን ነጻ በሆኑ ቦታ ሊቀጥል ይችላል። እስራኤል ወደፊት በኳታር ላለመምታት ተስማምታ ላይ የዱሃ አማላጅነት ሚና ይታወቃል። የሃይማኖት መካከል ውይይት፣ ትረካዎችና አስተባባሪዎች መቀየር ጨምሮ ራዲካላይዜሽን ሂደት ይዘጋጃል። አንዳንድ የጋዛ ማሻሻያ ግንባታ ከተጀመረ ፍልስጤም ያስተደር ማሻሻያ ፕሮግራም ተግባራዊ ከሆነ ወደ ፍልስጤን መንግስት የሚወስደው መንገድ ያገኛል ዩኤስ